አሰላሙ አሌይኩም ወራሕመቱላሂ ወበረካቱ። ውድና የተከበራችሁ የቻናል የተከታይ ውድ ቤተሰቦች እንዴት ናቸው? ደህና ናቸው? በያላችሁበት የአላህ ሰላም እዝነቱ ይለያችላለሁኝ። ለቻናሉ አዲስ የሆናችሁ ደግሞ ላይክ እና ሰብስክራይብ ሼር አድርጋችሁ ቤተሰብ ሆኑ አበረታቶኝ፣ ነባሮች ቪዲዮን ላይክ አድርጋችሁ እስከ መጨረሻው እንድትከታተሉኝ በአክብሮት ጠይቃለሁኝ። የነቢዩላህ አደም የአባታችን አደም አለይህ ሰላም የህይወት ታሪካቸው ከክፍል አንድ የቀጠለ ክፍል ሁለት ይሆናል ኢንሻአላህ። ከዚያም አደምና ሐዋ በጀነት ውስጥ ሳሉ አላህ አደምን እንዲህም አለው፣ አንተ አደም፣ ጀነት ውስጥ ላንተ ሁሉ ነገር ሐላል ሲሆን፣ ይችን ቅጠል ላንተም ለሚስትህም ሐራም አድርጊያታለሁና እንዳትቀርቧት ከዚያም ሁለቱም በጀነት እየተዝናኑ ሳለ ኢብሊስ መጣና አጠገባቸው ማልቀስ ጀመረ። ምን ሆነሃል ብለው ሲጠይቁ ሲጠይቁት እንዲህ በማለት መለሰላቸው። እንዲት እንዲህ ስትዝናኑ በጣም ታምራላችሁ፣ ግን በጣም እኔ የሚያሳዝነኝ ይሄ ደስታችሁ ዘለቄታ አይኖረውም። ግን ይህ ደስታችሁ ዘላለማዊ እንዲሆን የምትፈልጉ እንደሆን ይችን ቅጠል ብሏት። ምክንያቱም አላህ ጌታችሁም መላእኮች እንዳትሆኑ ወይም ከዘላለም ነዋሪዎች እንዳትሆኑ እንጂ ከዚች ዛፍ አልከለከላችሁም ብሎ በመወስወስ አሳስቶ ቅጠሏን አበላቸው። ነቢዩ ሰለላሁ ዐለይሂ ወሰለም በሐዋ ምክንያት ባልሆነ ሴት ባልዋን አትሸመግልም ነበር። እንዲሁ እንዲያምጹ እንዲያምጽ የገፋፋችው እሷው ናች። በሐዋ ምክንያት ባልሆነ ወንጀል ውስጥ ባልወደቁ ነበር ብለዋል። አደም በስህተት የቀመሳትን ቅጠል መብላት ሲጀምር ልቡን እያመመ መጣ። ፍርሃትና አለመረጋጋት ነገሰበት። ዞር ብሎ ሚስቱን ሲያይ እርቃኗ ናት። ራሱንም ሲመለከት እርቃኑ መሆኑ ታወቀው። ከዚያም ቅጠል በመበጠስ ህፍረተ ገላቸውን መሸፈን ጀመሩ። በፈጸሙትም ሀጺያትም ተጸጽተው እንዲህ በማለት አላህን መማጸኑ መማጸን ጀመሩ። ጌታችን ሆይ ነፍሶቻችንን በደልን አንተ ለእኛ ባትምር ባታዝንልንም በእርግጥ ከከሳሪዎች ከከሳሪዎች እንሆናለን። አላህም ወደ ምድር እንዲወርዱ ትእዛዙን አስተላለፈ። እንዲህም አላቸው ከፊላችሁ ለከፊሉ ጠላት ሲሆን ውረዱ፣ ለናንተም በምድር ላይ እስከ ተወሰነ ጊዜ ድረስ መርጊያና መጠቀሚያ አላችሁ። በእርሷ በምድር ላይ ትኖራላችሁ፣ በእርሷም ላይ ትሞታላችሁ፣ ከእርሷም ውስጥ ትወጣላችሁ። አሁን አደም እና ሐዋም ጉዞ ወደ ምድር፣ ኢብሊስም እንደዚሁ ከነሱ ጋር ወረደ። አላህ ሁለቱንም ወደ ምድር ሲያወርዳቸው አደም ትካዜ ተቆጣጠረው፣ እጅጉን ሐሳብ ገባው። ሐዋ ደግሞ ማልቀስ የሌከ ቀን ተግባሯ ሆነ። ከዚያም አላህ ለሁለቱም ምድር እኮ እናንተ የመጣችሁበት ምንጮች ናችሁ፣ ምንጮች ምንጫችሁ ናት። ከአፈር ከአፈር ነው የተፈጠራችሁት ወደ አፈር ነው የምትመለሱት ከአፈርም ነው የምትቀሰቀሱት እያለ አጽናናቸው። አደምና ሐዋ ወደ መሬት ሲወርዱ አደምና ሐዋ ወደ መሬት ሲወርዱ የት ነበር የወረዱት የሚለው የሐዲስ ዘጋቢዎች ቢለያዩም አመዛኙ የኢብኑ አባስ ረዲየላሁ አንሁ ያወሩት ሐዲስ ነው። አደም የወረደው በህንድ ሀገር ውስጥ ውስጥ ነው። ሐዋ ደግሞ በጅዳህ ወረደች። አደምም እሷን ፍለጋ በመንደር ውስጥ መዞር ጀመረ። ከዚያም በአረፋ ምድር ተገናኙና አረፍተኒ አረፍተኒ ተባብለው ተተዋወቁ። ከዚያም ተነስቶ ነው አረፋ የተባለው አደምና ሐዋ የተዋወቁበት። ከዚያም አደምና ሐዋ መሬት ላይ ቁጭ ብለው ሳለ ጅብሪል አለይሂ ሰላም ሰባት የስንዴ ፍሬዎችን ይዘውለት መጣ። እያንዳንዱ ፍሬ ሰባ ሺህ ዘለላ ያበቅል ነበር። አደምም ለጅብሪል ምን ላድርገው አለው። ጅብሪልም መሬት ላይ ዝረው አለው አደምም ዘራውና ጅብሪል እያሳየው አጨደ ከዚያም ያጨደውን ከዚያም አቦካው ከዚያም ጋገረው ጋገረውና ሲቀዘቅስ ከባለቤቱ ጋር በመብላት የህይወትን ወጥ ወጣ ውጣ ውረድ ይለምድ ጀመር ሁለቱም የሚለብሱት ነገር ስላልነበራቸው በግ አረደና ቆዳውን ለራሱ ለእርሷም ልብስ ሰርቶ ለበሱ። እንዲህ እንዲህ እያሉ የህይወትን ውጣውረዶች ለመለመዱት ልጆችም መውለድ ጀመሩ። ሀዋ ሌላ የምትወልደው መንታ መንታ ነበር፤ አንድ ወንድ እና አንድ ሴት ልጆቻቸውን ሲያጋቡ በአንድ ላይ የተወለዱትን አያጋቡም ነበር። አንድ ላይ የተወለዱትን ሴቷ በሌላ ጊዜ የተወለደውን ወንድ ስታገባ ወንዱም እንደዚህ እንዲሁ እኔ እንደዛው እናላቸው የአንድ ጊዜ ሃቢልና ቃቢል የተባሉ የት የተባሉ የአደም ልጆች ሁለቱም መንትያ እህቶች አሏቸው። እና ሀቢል የቃቢልን እህት አብራው የተወለደችውን ማግባት ፈልጎ ሲጠይቅ ቆንጆ ስለነበረች ቃቢል ለራሱ ፈልጓት ለሀቢል ከለከለው። አደምም ቃቢል እህቱን ለሀቢል እንዲድርለት ቢጠይቅም ፍቃደኛ አልሆነም አልሆነም አልሆን አለ ከዚያም አደምም ለሁለቱ ልጆቹ ቁርባን እንዲያዘጋጁ አዘዛቸውና አደም ሀጅ ሊያደርግ ወደ መካ ተነሳ ከዚያም አደም ልጆቹን የሚጠብቀው የሚጠብቅ አካል የለምና ሰማያትን ልጆችን እንዲጠብቁ አደራ ሲል እምቢ አሉ። ምድርም ቢጠይቃት እምቢ አለች። ተራራዎችንም ቢለምን ኃላፊነት መውሰድ ሁሉም ፈሩ። ግን ልጁ ቃቢል እኔ እወስዳለሁ ብሎ የአደም ልጆችን ኃላፊነት ቃቢል ተሸከመ። አደምም ጉዞውን ቀጠለ። አደም ከሄደ በኋላ ልጆቹ ሀቢል እና ቃቢል ልጅቷን ለማግባት የአላህ ቁርባን አቀረቡ። ሀቢል እረኛ ነገር ስለነበር ጥሩ የሚያምር አይን የሚማረክ ሙክት አቀረበ። ቃቢል ደግሞ ገበሬ ነገር ቃቢል ደግሞ ገበሬ ነገር ግን ተራ ውዳቂ እህል ነው ያቀረበው። የሁለቱም ቁርባኖችን አንድ ቦታ ሳሉ ከሰማይ እሳት ወረደችና የሃቢልን ቁርባን የሃቢልን ቁርባን በላች። ቁርባኑ ተቀባይነት አግኝቷል ማለት ነው። የቃቢልን ግን ተወች። አላህ አልተቀበለውም ማለት ነው። ያን ጊዜ ቃቢልም እህቱን ምታገባ እንደሆንክ እገድለሃለሁ አለው፣ ሃቢልን። ሃቢልም አላህ የሚቀበለው ከጥንቁቁ ተጥንቁቆቹ ከጥንቅቆቹ እሱን የሚፈራ ነው አለው። ያን ጊዜ ቃቢል ወንድሙን ሃቢልን በአንዲት ጨለማ ሌሊት መጣና፣ ሃቢልን በትልቅዬ ድንጋይ ጭንቅላቱን ፈርክሶ ገደለው። ቃቤል ወንድሙን ከገደለው በኋላ ሬሳውን ምን እንደሚያደርገው ጠፍቶበት አንድ አመት ሙሉ በጀርባው ተሸክሞ ሲዞር ከርሟል ይባላል። ከዚያም በዚህ ሁኔታ ያለ በዚህ ሁኔታ ላይ ሳለ አንድ ቀን የወንድሙን ሬሳ እንዴት እንደሚሸገሽግ ያሳየው ዘንድ አላህ መሬት መሬትን የሚጭር ቁራ ላከለት። ቃቢልም ቃቢልም ወይ እኔ የወንድሜን ሬሳ አሸሽግ ዘንድ እንደዚህ ቁራ ብጤ መሆን አቃተኝ አለ። ቃቢል ወንድሙን ሀቢልን ከቀበረው በኋላ በመግደሉ በጣም ተጸጸተ። አደምም የልጁን ሞት ሲሰማ ከፍተኛ ከፍተኛ ሁኔታ አዘነ። ወድና የተከበራችሁ የቻናሌ ቤተሰቦቼ፣ እንሻላ በቀጣይ በክፍል ሶስት እስከምንገናኝ በየላችሁበት ያላ ሰላምና ዝነት አይለያችሁላለሁኝ። ስለነበረን ቆይታ አመሰግናለሁኝ። መልካም ቆይታ።